ቤተሰብ እንዴት ናችሁ? ደና ናችሁ ወይ? እግዚአብሔር ይመስገን በጣም ደና ነኝ። እንግዲህ ዛሬ የቡሩኬ ልደት ነው። እንኳን ተወለድክ፣ እንኳን ለዚህ ቀን አበቃ ማለት እፈልጋለሁ። በዚህ አጋጣሚ በትወለድ ኖሮ በትወለድ ኖሮ እንዳንተ አይነት ልጅ ከየት ይመጣ ነበረ? የእናቱ ልጅ ጀግና ማለት ነውና፣ ሀይሚ ራሱ ማለት ነው፣ ኢንስታግራም ላይ የጻፈችው ጽሁፍ ከቻልኩ አስገባላችኋለሁና በጣም ምርጥ ግጥም ነው የጻፈችው። ምርጥ ምኞት ነው የተመኘችው። የእውነት ለመናገር ሀይሚና ብሩኬን ለማለየት ወይም ደግሞ አሁን ራሱ ማለት ነው ብሩኬ ሀይሚ በጻፈችው ኮሜንት ላይ እየገባችሁ በለጠፈችው ፎቶ ላይ እየገባችሁ ሀይሚ አንቺ ራስሽን ጠብቂ። ሀይሚ ብሩኬ እኮ እንደዚህ ፕራንክ ሲያደርግ እኮ የእውነት ነው የሚያደርግሽ፣ የእውነት ነው የሚያወራ ነገሮች፣ የእውነት ነው ውስጡ ላይ እኮ ሌላ ሰው ለመጥፎ ሰው ነው ምናምን ማንን ለመንካት ነው ነው የምለው ማለት ነው። ሀይሚ ራሱ ፕራንክ ስሰራ ስንቴ ሰራችላት ስንቴ ነገረቻችሁ። እኔ እናንተ አይደላችሁም አጠገብኝ የምትገኙት። እኔ የሆነ ነገር ብሆን ትን ቢለ፣ እንደውም በውሃ ራሱ እንትን ብላለች ማለቴ ሰርታለች ቪዲዮ ማለት ነው። እኔ እዚህ ጋር ብወድቅ እኔ ትን ቢለኝ ብሩኬን ለእኔ የሚደርስልኝ ብሩኬን ቶሎ ብሎ ለእኔ ውሃ የሚሰጠኝ እናንተ አይደላችሁም። እናንተ መቼም ለእኔ አደርሱልኝም ብላለች ተናግራለች። ሀይሚና ብሩኬ ለእናንተ ሁለቱንም ለማለየት ማጥሩት ጥረት የለም። ማጥሩት ጥረት ከብሩኬ በለጠ ሀይሚ፣ እኔ ነው አንቺን የምወድሽ ከብሩኬ በለጠ ለአንቺ እኔ ቦታ አለኝ የምትሉ ሰዎች ጤነኛ ናችሁ? የእውነት ጤነኛ ናችሁ? ከልባችሁ ነው የምትናገሩት ወይስ ከአንገት በላይ ነው? እስኪ ንገሩኝ፣ የምሬን ነው ንገሩኝ። እንደ ምንም ብትሆን ማለት ልንገራችሁ፣ ሀይሚና ብሩኬ ፈለገ ቢጥ አሉ ራሱ ማለት ነው። የሴጣን ጆሮ አይሰማን፣ ሲጀመር ሴጣን ሲጀመር አይሰማን ጆሮ የለውም ግን ቢለያዩ ራሱ ማለት ነው። ብሩኬኑ ለሀይሚ የሚደርስላት እናንተ አይደላችሁ የምትደርሱላት። ጋባችሁ ይሄንን አውቃችሁ አርፋችሁ ቆጭ በለ ገባችኋ? መልካም ልደት እመኛለሁ የውን የኔ ውዶች ማለት ነው። አይለያያችሁ ማለት እፈልጋለሁ። የእናንተ ጠላቶች እንግዲህ በዝተዋል። እኔ የሀይሚ ነኝ እኔ የብሩኬ ነኝ የሚሉት እንግዲህ ሁለታችሁን ለማለየት በጣም እናንተ እኮ ከሺ በላይ እንጃ አላውቅም ከመቶ በላይ ቪዲዮ ሰርታችኋል። ትምህርት እንዲሆን ማለት ነው። ግን ጆሮ ድፍን ነው፣ አይሰሙም እና ብቻ መልካም ልደት። ማታ ማናቸውም እንዳትቀሩ፣ ምርጥ ቪዲዮ አለ ብሩኬ ቤት ማለት ነው እና ቴሌግራም ላይ ገብታችሁ ማየት ትችላላችሁ፣ ሀይሚ የጻፈችውን ግጥም ለብሩኬ ማለት ነው። በቃ ሀይሚና ብሩኬ እኮ የማይለያዩ አንድ ጥንዶች ናቸው፣ በቃ አንድ አካል ናቸው። አለቀ። ማናቸውም አትለያዩም። በቃ እንዴ፣ የምሬን ነው። ገና ታያላችሁ። ወልዶ አግብቶ ተጋብቶ ወልዶ የልጅ ልጅ ሲያዩ ገና ምን ልትሉ ነው እኔ እኮ የጠላትሽ መስሎኝ ነበረ ብሩኬ። እኮ እኔ እኮ ለአንቺን ማይወድሽ ነበር የመሰለኝ። ተጋባችሁ ወለዳችሁ ልትሉ ነው ወይስ ምን ልትሉ ነው? የዛን ያው ቀን ለማየት ማለት ነው። እና እነሱ መቼም አይለያዩም። ካያችሁት ራሱ ማለት ነው። ማንኛውም ቤት ላይ ራሱ ባለፈው መስቀል ለራሱ ቪዲዮ ላይ ካያችሁት ሰው ቤት በተፖስተው ማለት ነው። አይታችኋል አይደለ? ሀይሚ ከብሩኬ የማትነጠለው ብሩኬ አጠገብ ነው ቁጭ ብላ ነበረችው፣ ከኋላው አጠገቡ ላይ ማለት ነው። አሉ ወንድሞ፣ አለ ብዙዎቹ ዙሪያ ውስጥ አለ ጓደኞች አሉ። ግን ከቡሩኬና ሀይሚ ደግሞ አይለያዩም። ምክንያቱም አንደኛ የሚዲያ ሰዎች ስለሆኑ ከሌላ ሰው ጋር ቁጭ ሲሉ ማለት ነው ወሬ ያወራሉ። ገባቸው አደለ? የሀይሚን ወሬ ይፈልጋሉ፣ የቡሩኬንም ወሬ ይፈልጋሉ። ግን አንድ ላይ ሲሆኑ ደግሞ ሁለቱም ስለሚታወቁ ሁለቱም እያወራሉ፣ ይሄ ነው። ስለዚህ ከሀይሚና ከቡሩኬ ህይወት ውጡ። ሰምታችኋል።